ሰላም ተመልካቾች፣ ከኢትዮጵያ ዜና አገልግሎት የመስከረም 5 2012 ዓመተ ምህረት የኦንላይን ዜናዎችን ይዘን ቀርበናል። ለኢጋድ የአባል ሀገራት የሚያገለግል የካንሰር የሕክምና ማዕከል በኢትዮጵያ ሊገነባ ነው። የጋምቤላ ህዝቦች አንድነት ዲሞክራሲያዊ ንቅናቄ ጋህዴን ማዕከላዊ ኮሚቴ መደበኛ ስብሰባ ዛሬ በጋምቤላ ከተማ ተጀመረ። የሰራተኛና ማኅበራዊ ጉዳዮች ሚኒስትር ዶክተር ኤርጎጌ ተስፋዬ በሁለትዮሽ ጉዳዮች ዙሪያ ከሳዑዲ አረቢያ አምባሳደር ጋር ተወያዩ። ሳዑዲ አረቢያ በሰሞኑን የድሮን ጥቃት 6 ሚሊዮን በርሜል ነዳጅ ማጣቷ ተገለጸ። እነዚህ ዋና ዋናዎቹ ናቸው። ወደ ዝርዝር ዜናዎቹ እናልፋለን። ለምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አባል ሀገራት የሚያገለግል የካንሰር የሕክምና ማዕከል በኢትዮጵያ ሊገነባ ነው። በ450 ሚሊዮን ዶላር ውጪ በአዲስ አበባ የሚገነባው የሕክምና ማዕከሉ በሁለት ዓመት ጊዜ ውስጥ ለማጠናቀቅ እቅድ ተይዞለታል። የኢትዮጵያ መንግስትም ያንበሳውን ድርሻ ይዞ የግንባታውን የፋይናንስ ድጋፍ እንደሚያደርግ የኢጋድ የጤና ሚኒስትሮች ሰብሳቢ ዶክተር አሚር አማን ገልጸዋል። ማዕከሉ እንዲገነባ የተፈለገውም በኢጋድ አባል ሀገራት የካንሰር ህሙማን ቁጥር ከፍ እያለ መሄዱና ለበሽታው ተጋላጭ የሆኑ ሰዎች ብዛት ከጊዜ ወደ ጊዜ እየጨመረ በመምጣቱ እንደሆነ ተናግረዋል። ካንሰርን የሚያክም የጤና ባለሙያ እጥረት መኖሩን የጠቆሙት ዶክተር አሚር ለአብነትም በዘርፉ የሰለጠኑ የጤና ባለሙያዎች ቁጥር በአፍሪካ ከሁለት ሺ እንደማይበልጡ ተናግረዋል። እነዚህም የጤና ባለሙያዎች አብዛኞቹ በደቡብ አፍሪካና በግብጽ እንደሚገኙና በኢጋድ አባል አገራት አካባቢ የባለሙያ እጥረት እንዲኖር ምክንያት ሆኗል ነው ያሉት። አሁን ላይም 260 ሚሊዮን ህዝብ በሚገኝበት ምስራቅ አፍሪካ አንድ የካንሰር ሐኪም በአማካይ ለ1.5 ሚሊዮን ህዝብ ግልጋሎት እንደሚሰጥ ማሳያ አቅርበዋል። ጎን ለጎንም በአካባቢው ሀገራት የሚሰጠው የካንሰር ሕክምና በተነጣጠለ መልኩ እየተካሄደ መሆኑን ጠቁመው ይህንንም አንድ ወጥ ለማድረግ ማዕከሉ ሚናው የጎላ ነው ብለዋል። በማዕከሉም የአካባቢው ሀገራት ህዝቦች የጤና አገልግሎት በማግኘት እንዲሁም ለመንግስታት ደግሞ በዘርፉ የሰለጠኑ የጤና ባለሙያዎች በቀላሉ እንዲያገኙ ያስችላል ነው ያሉት። የበረከት ሲሳይ ዘገባ ነው። የጋምቤላ ህዝቦች አንድነት ዲሞክራሲያዊ ንቅናቄ ጋህዴን ማዕከላዊ ኮሚቴ መደበኛ ስብሰባ ዛሬ በጋምቤላ ከተማ ተጀመረ። የድርጅቱ ሊቀመንበር አቶ ኡሙድ ኡጁሉ ስብሰባው ሲጀመር እንደተናገሩት ማዕከላዊ ኮሚቴው ለሁለት ቀናት በሚኖረው ቆይታ በተለያዩ አጀንዳዎች ዙሪያ በመወያየት አቅጣጫዎችን ያስቀምጣል። ማዕከላዊ ኮሚቴው በ2011 የስራ ዘመን የድርጅቱ የልማትና የፖለቲካ ዕቅድ አፈጻጸም ሪፖርት ላይ በመምከር እንደሚያጸድቅ ይጠበቃል። እንዲሁም በተያያዘው የስራ ዘመን የድርጅቱ የልማትና የፖለቲካ ዕቅዶች የደረጃጀትና አሰራር መመሪያ ላይ እንደሚወያይም ሊቀመንበሩ ገልጸዋል። ማዕከላዊ ኮሚቴው በተጨማሪም በክልሉ ወቅታዊ የጸጥታና ሌሎች ጉዳዮች ዙሪያ በመወያየት አቅጣጫ እንደሚያስቀምጥም አስታውቀዋል። ዜናውን ያደረሰን የጋምቤላ ሪፖርተራችን ሙሉጌታ ዳምጤ ነው። የሰራተኛና ማህበራዊ ጉዳዮች ሚኒስትር ዶክተር ኤርጎጌ ተስፋዬ በሁለትዮሽ ጉዳይ ዙሪያ ከሳውዲ አረቢያ አምባሳደር ጋር ተወያዩ። የሰራተኛና ማህበራዊ ጉዳዮች ሚኒስትሯ ዶክተር ኤርጎጌ ተስፋዬ በኢትዮጵያ የሳውዲ አምባሳደር የሆኑትን ሚስተር ሳሚ ጃሚል አብዱላህን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሯ በጽህፈት ቤታቸው ከአምባሳደሩ ጋር በነበራቸው ቆይታ ከኢትዮጵያ ወደ ሳውዲ አቅንተው ለስራ በሚሰማሩ ሰራተኞች የቅጥር ሁኔታ ዙሪያ ተወያይተዋል። በውይይታቸው ላይም ዶክተር ኤርጎጌ ሳውዲ አረቢያ የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከር ያደረገችውን ጥረት አድንቀው በሰራተኞች ቅጥር ላይ የሚታየውን ችግር ለመቅረፍና ችግሩን በጋራ ለመፍታት አምባሳደሩ ላሳዩት መነሳሳት ምስጋናቸውን አቅርበዋል። አምባሳደር ጃሚል አብዱላህ በበኩላቸው ወደ ሳዑዲ የሚጓዙ ሰራተኞች በህገ ወጥ መንገድ እንዳይጓዙና ና ለስራ እንዳይሰማሩ ኢትዮጵያ ለሰራቸው የህግ ማዕቀፍ ስራ ያላቸውን አክብሮት ገልጸው አገራቸው ሳዑዲም ይህንኑ ለመደገፍና ና በህጋዊ መንገድ ለሚሰማሩ ዜጎች ከለላ ለመስጠት ዝግጁ መሆኗን ተናግረዋል። ዜናውን ያገኘ ነው ከሰራተኛ ና ማህበራዊ ጉዳዮች ሚኒስቴር ጽህፈት ቤት ነው። ሳዑዲ አረቢያ በሰሞኑ የድሮን ጥቃት ስድስት ሚሊዮን በርሜል ነዳጅ ማጣቷ ተገለጸ። የአሜሪካ መንግስት ቅዳሜ ጥቃት የተሰነዘረበትን የሳዑዲ አረቢያ የነዳጅ ማከማቻ ጣቢያ የሚያሳይ ምስል ይፋ ካደረገ በኋላ አራምኮ የተሰኘው የመንግስት የነዳጅ አቅራቢ ኩባንያ ሳዑዲ በጥቃቱ 6 ሚሊዮን በርሜል ነዳጅ ማጣቷን አስታውቋል። ባለፈው ቅዳሜ በሀገሪቱ የነዳጅ ማከማቻ ጣቢያ ላይ ለተፈጸመው የድሮን ጥቃት የአሜሪካ መንግስት ከጥቃቱ ጀርባ የኢራን እጅ ያለበት ቢልም ኢራን ክሱን አስተባብላለች። በጥቃቱ የወደመው የነዳጅ ምርት ከዓለም የነዳጅ አቅርቦት 6 በመቶ ድርሻ እንደሚኖረውም ተናግሯል። ሳውዲ ይህን ያህል የነዳጅ ምርት ብታጣም የጠፋውን ሊተካ የሚችል የነዳጅ ክምችት አለኝ ስትል በሀገሪቱ የኢነርጂ ሚኒስቴር በኩል ተናግራለች። ጥቃት የተፈጸመበት ነዳጅ አቅራቢ ኩባንያም በአሁኑ ወቅት ስራውን ሙሉ በሙሉ ማቆሙ ተገልጿል። የኢራን ወታደሮች ኩዌትን ከወረሩበት የ1990ው የባህረ ሰላጤው ጦርነት ወዲህ የነዳጅ ገበያው ሲዘጋ ለመጀመሪያ ጊዜ መሆኑን ያስታወሰው የአልጀዚራ ዘገባ ጉዳት የደረሰበት የነዳጅ ማከማቻ ጣቢያ ለጥገና የሚወስደው ጊዜ ምን ያህል እንደሆነ ማወቅ እንዳልተቻለ ጠቁሟል። በኦንላይን ቴሌቪዥን ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። ሰላም።